ያፌት ለኤፍዬ ልጇን ሊያወርድባት መድኃኒት አበላት። በጣም ያሳዝናል በእውነት ማለት ነው። ገነት ደግሞ እንግዲህ እናቷ እሷን ልታስታምም ያፌትን አስፈቅዳ ከኤፍዬ ጋር ሆና ነበር። መጀመሪያ እንግዲህ አያስፈልግንም ሰራተኛ ብሏት ነበር፣ ነገር ግን በኋላ ሀሳቡን ቀይሮ እሺ ችግር የለውም ቀጥላ ይብላሽ እንግዲህ አቴ ምንዲ ብሎ የገዛ ልጅሽን የገዛ ልጅሽን ተባራስ ሽጅ ልጇ ይወርዳል ብሎ ተስማምቶ እንድትሰራ አደረጋት ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ድቤት ሰዎች እንዴት ናችሁ? ከኔ ገብሉ ሰላም ለቻናል አዲስ ከሆናችሁ ሰብስክራይብ ላይ ሸር እያደረጋችሁ ቤተሰብ ሆኑ። እፍዬና የናታ እንግዲህ ግፍ በጣም እየጨመረ ነው። አሁን ደግሞ እንግዲህ ልጇን መዳኒት ሰጥቷታል ሊያስወርድባት ማለት ነው። በጣም ያሳዝናል። እንግዲህ የናታን መሆኑን ታወቀ ወዲህ እሱ ራሱ ተቀይሯል። ውጭ ላይ ነው አብዛኛውን ጊዜ የሚያሳልፈው ማለት ነው ቤትም ሲገባ እንግዲህ ዝም ብሎ ነበር የተቀመጠው ምን ሆነህ ነው ያፌት እንዴት ሆናችሁ አትልም እንዴ ስትለው መብቴ ነው አለ ማለት እያለ እየገለመጣን ነበር ማለት ነው እንግዲህ ሀቤል ደግሞ ከእሷ ስር አይጠፋት ማለት ነው እንደው አቤል የሚባለው ፍጡር ወይ ራባ ወይ ሰዋስታ የሆነ ዝም ብሎ ሰውን ማንካካት እንጂ ምንም ፋይዳ ያለው በዛ ላይ ያፌት እንዴት እንደሚፈራው እንግዲህ ገነት ለጊዜው እዛ ሆነ እያስታመች ነበር። ውሀ ምጭ የድሮ ግዴታ ህላል በጣም ስትለው ከይኖምች እንዲትወጣ አረጋት ማለት ነው። በእውነት ያሳዝናል በጣም ልጇን ለእንግዲህ አስወረደባት። ልቦን ይሰብራታል ማለት ነው። እንዲሁም ደግሞ ቤዛ እንግዲህ ጋ እና ናታ እያወሩ ነበር እና ናታ እንግዲህ ለፍዬ ድብዳቤ ልኮላት ነበር። ቤዝነ ቤዛ የጠይቋት ሲሄዱ እና ያን ድብዳቤ ሰጠሻ ሰጠሻት ወይ እኔ መሆኔን ስታቅ ምናለች? እያለ ጥያቄ እየጠይቀን ነበር እና ናታ ቤዛን ያው ተቀበለች። እኛን ተንደራክላት ነገርኳት። አሁን ትላዋሳለው ደህና ነው ስት ሲላ ደህና ናት እያለችው ነበር እና ያፌት እሳ ያ ሰይጣን እሳ እንዴት ነው ወይ ነው አለ እንዴ? እያለ ነበር እሱ የለም፣ ግን ደና ነው እሱ ምንም አልሆነ፣ የመኪና ግጭቱ እሷ ላይ ብቻ ነው ስትለው፣ በጣም ነበር ራሱን ፌንት አድርጎ፣ ግን ያፌትን ለመደብደብ የወጣው ማለት ነው። ደግነቱ ጽና ቤንያ ምንገራይ የሆነው እንግዲህ ቤንያም እየሮጠ ያፌትን ይዞ በስንት በትግ እንግዲህ ሊያስቀሩት ችለዋል ማለት ነው። ያው ያን ጊዜ ቢንያም ባይኖር ያፌት ያው ጋ ሄዶ እናታ ደግሞ ሌላ ስህተት ጨረሱ ነበር። ብቻ ቢንያም በመኖሩ ያፌትን እንግዲህ ጋ ተመህዳታ አድኖታል ማለት ነው። እንግዲህ የዲያራ እናት ደግሞ እንግዲህ ከጆቿ ጋር በጣም የተጣላች ነው። ዲያራን እንግዲህ ተቀም በኋላ ከወንድሟ ጋር በፊት ተራርቃ ነበር። ተራራቃችሁ ግን እናቷን ጥሩ አድርጋ ወንድሟን መጥፎ አድርጋ ነበር እንግዲህ አባቷን እንደገደለችና ያለው ሚስጥር፣ የማታቀው ሚስጥር በህገወጥ መጥፎ ነግራቶች እንደምታዘዋውር መጥፎ ስራዋል ሲነግራት ሰምታ እንግዲህ አባቴን ማንችነሽ የገደልሽው ብላን ልጅቷን በጣም አልሆነ ስሜት ውስጥ ነበረች እና ከዛ ወዲህ ከእናቷ ጋር እንግዲህ ዲያራም ቀብ ቅርርብ ነት ታ ነበር አሁን ላይ እንግዲህ ለምንድን ነው እንደዚህ የምትደርቅኝ መሆንሽ ነው እያለች ስትላት፣ እናቴቱ ቴቱ የራሷ ጥፋት እንደሆነ እና ከወንድሟ ጋር አንድነታቸው እንደነጠቀቻቸው ሰላማቸው እንዳጠፋች ባቸው ያለውን ነገር ያወቀችውን ነገር እየነገራቻት እያለ ያው መታቻት ማለት ነው። ስትመጣ ደግሞ እንግዲህ ዲያራ ወንድሞቿ ወንድሟ እነሷ የማያውቁት ልጅ ነበራት እንግዲህ እሱ እሜ ብሎ ሲመጣ ዲያራ ደነገጠች ማለት ነው። ምን ማለት ነው እናቴ? ማለት ማን ስትለው፣ አይ ያው እናቴ ያልኩት ደንግጬ ነው ስትመታች ብሎ ነበር ያለው እና ከዛ በኋላ እንግዲህ ያንን እሱንም ደግሞ እንደዚሁ እየገለመጠችው ነበር። እና እኔ የአንችን ገንዘብ ፈልጌ አይደል የመጣሁት እናትነት ነው እምፈልገው ልጅ እንድትይ ነው እምፈልገው፣ ሀታ አንድ ቀን እንኳን ልጅ ብለሽ እንድትጠሪ ነው እምፈልገው ሲላት፣ ያው ሲከራከሩ ደግሞ ወንዶ ልጅ መጣ ማለት ነው። ምንድነው የተፈጠረው ነገር ሲል፣ አይ ስራ ያልኩትን ነገር አንስራ ብሎ ነው ስትለው፣ እዚህ እኮ መኖሪያ ቤት ነው አትረብሽና፣ መስሪያ ቤት አይደለም መስሪያ ቤት እዚያ አይደለም መኖሪያ ቤት አትረብሽም ብሎ እንግዲህ እሱ ጋር ደግሞ ተጣሉ ማለት ነው። ከዚያ በኋላ እንግዲህ እሷ ዞር ስትል ወረቀት ያስቀመጠችውን ዶክመንት እንግዲህ ተሸሽጎ የዲያራ ወንድም በስልኳ አንስቶ መረጃ ይዞባታል። የናቱን ማለት ነው። እንዲሁም እናታን ሳያስፈቅድ ያካ ስራ ቀርቶ ነበር እና እሱ ላይ ራሱ እያስጮ እየጮችበት ነበር ለመጨረሻ ጊዜ ይህንን እንግዲህ ይቅርታ ብሏት እቀበላለሁ፣ በኋላ በዚያ እንደዚህ የምትሆን ከሆነ በአንተ ላይ እርምጃ የሚወስደው ከባድ ነው ብላ ናታን እያስሰነቀችው ነበር። እንደዛ ስታስጨነቅ ደግሞ ቤዛ ልሄድ ነው ሲላት ቤዛ ራሱ ማናቀው ነገር አለ አንድ የገባበት ነገር በቃ ሚስጥር እየደበቀን ነው ብላ እንግዲህ ቤዛም ናታ ጋር እየተጣሉ ነበር ማለት ነው። ብቻ የናታና የኤፍዬ ፈተና መቼ ነው የሚያበቃው? ናታን በስራውን በብዙ ነገር ተወጥሯል። የፍዬ ምዛ ደግሞ በያፌ ተሰቃያለች። አሁን ደግሞ ልጇን ሊያስወርድባት ነው። ብቻ ከባድ ነው ያለው ነገር። የኤፍዬና የናታ ድል የሚወጣው ወይም ደግሞ ከፈተና ነፃ ሆት መቼ ነው? በጣም ይከብዳል። የኤፍዬ ልጅ መኖራ የለበትም ነበር ግን ምናልባት እንደው እየጠየ ወሰደ ይመስላ። መድኃኒቱን ካልወሰደችው በዛ አይነት መልኩ ልትድን ትችላለች። እንግዲህ እንግዛ ትጠቀማለኝ ብዬን የግምታለኝ። ምክንያቱም ያው ውሃውን ጠጥታ በንትኗ ይዛ እንግዲህ ካይናውን መድኃኒቱን የዋጣ ያስመስላ ትድን ትተርፍ ትችላለች። ተጠራጥራለች፣ ግን ያውም ሊማቱ ነበር እንደዚህ። እና ያው የሆነ ነገር ተጠራጥራለች። ከፊቱ የሆነ ነገር ይታይበታል፣ ያፌት ማለት ነውና እፉዬ ተጠነቀቀች። ታዘን ነገር ልትድን ትችላለች ማለት ነው። እንግዲህ ቀጣይ ንጠብቃል። ልጅ ለሰቦች ሰብስክራብ እያደረጋችሁ በያላችሁበት ሰላማችሁ ይብዛ።